ማናት ዲቦራ፣ ከሷ ጋር ተያይዞ የተነሱ ወሬዎች ነበሩ፣ እርቃን እየላከች እንደዚህ ጊፍተሮቿን ታማላለች የሚሉ ነበሩ። እሷ ራሷን ለመከላከል መጥታ የተናገረችውን ሰምታችኋል። ይሄ ነገር ከጠላቶች የኔን ከሚጠሉኝ ሰዎች የተቀነባበረ ነው ትሄድ ለተናገርኩት ንግግር ይሄን አስመልክቶ ሰዎች ሲወጋብኝ፣ በኮመንት ሲሰድቡኝ ለተናገርኩት ንግግር ይቅርታ ጠይቃለሁ በተረፈ ግን እኔ እንደዚህ አይነት ነገር ውስጥ የለሁበትም። ማንም ሰው ፎቶዎቹን ወስዶ ቼክ ማድረግ ይችላል፣ የእኔ አይደለም ብላለች። እንግዲህ ቀጣይ ቤት ስራ እንግዲህ እሷ ይህንን አደባባይ ላይ ነፃ በምታወጣ በኩል ነፃ ታውጣለች። ፐብሊክ ላይ ካመጣወት ግን እኔ በውስጥ መጨረሰው ነገር አለ በውስጥ አይቻለው ምናምን ልለ አልችልም። ጉዳዩ እንደተናገረ ይሰምታችኋል። በዚህ ጉዳይ ላይ እናንተ ያያችሁት ነገር ካለ የታዘባችሁት ነገር ካለ የምታነሱት ጥያቄ ካለ ስፔስፊካሊ ከእርቃንነት ጋር ጊፍተር የሚባሉ ሰዎች ደግሞ እርቃን ቪዲዮ እየጠየቁ ያንን እንደ መያዣ እየተጠቀሙ ሴቶቻችንን እያስጨነቁም ከሆነ የምታውቁት ነገር ካለ ትናገራላችሁ። ጊፍተሮችም ካላችሁ አንዳንዶቻችሁ ቅድም ስናገር እንደነበረው ከእነዚህ መካከል በእንደዚህ አይነት ጉዳይ ውስጥ እንደሌሉ የነገሩ ሰዎች አሉ። ሁሉም ጊፍተሮች በአንድ ሙቀጫ ውስጥ ገብተው መወቀጥ የለባቸውም። ነገር ግን አንበሳ አወረድኩ ብለ እርቃን ፎቶሽን ላኪልኝ እያልክ ሴቶችን እንደዚህ አይነት ነገር የምታበረታታ ወይም ደግሞ እንደዚህ የምታጠምድ ወንድ ካለ ሊነገር ይገባል። መሸማቀቅ አለብን።

አስተዋውቁኝ ቤታ እንዳትወጣ፣ በጣም ነው መውዳት፣ እንደነገር ኦኬ። ከቤታ ምንድን ነው የምለው መሰለህ፣ በመጀመሪያ ደረጃ ሁለት ሰዎች እኔ በጣም የምናደደው ፓርት የሚያናደኝ ፓርት፣ ለምሳሌ አደረገችው ይባላል፣ ዲቦራ አደረገችው ከሆነ ፍቅረኛዋ ጋር ያ ነገር ተላላኩ ይባል ፍቅረኛ ነው ብላለች። በዛ ሰዓት ፍቅረኛ በነበሩበት ጊዜ በፍቅር ጊዜ ያንን ነገር አደረጉ ያንን ነገር ሆነ። ያቺ ልጅ ምንድነው አጠፋች ተብሎ ያዙ ልቀቁኝ የሚባል የእንትን ያለው ሰውዬ ለምኖ አልቅሶ ምን ብሎ የተላከለት ሰውዬ ምሎ ተገዝቶ የተገላገለ ሰው። ማንም ሴት ብትሆን የምታፈቅረው ሰው ጋር ልትሸወድ ትችላለች። 100 ፐርሰንት አብዛኛዋ ሴት ትሸወዳለች። ከወደደችው ካመነችው፣ እንዲህ አርጊልኝ ብሎ ሊጠይቅ ይችላል። ያንን ታደርጋለች። ሴት ልጅ እንደ ሴት እንደ ፍቅረኛ አምና ታደርጋለች። ቀን ጠብቆ ግን የሚፖስተው እሱን ነው። አናቱን ብሰነጥቀው ደስ የሚለኝ። እግዚአብሔር ምስክር፣ አምና ነው ሴት ልጅ እንጂ ፐብሊክ ላይ ወጣ እንደዚህ አርጉኝ እንደዚህ ፍጠሩልኝ ምትል አበሻለች ብዬ አላስብም። ግን ልክ ሲጣሉ እየጠበቁ ፖስት እያደረጉ ሴቶችን ማሳቀቅ ምን የሚሉት ምን የሚሉት ነገር ነው? ወንዶች ስለምንድን ነው ከዚህ የማይማሩት? ፍቅረኛ የነበረችን ሴት ልክ የሆነ ጊዜ ስትጣላ ፐብሊክ ላይ አምጥታ እንደዛ ማስጣቱ ምንድን ነው የሚሰጠው ትርጉም? ሳትስፋክሽኑ ምንድን ነው? ለእኔ ካልሆነች ተዋርዳ እድሜ ልኳን ትኑር ማለት ነው። ይሄን ነው እኔ የማልስማማበት። ይሄ ነው የሚደብረኝ። እና ወንዶችም እባካችሁ ፍቅረኛ ከነበረች አብረ ከነበራችሁ ምን ከነበራችሁ ፍታ በቃ ተለያያችሁ ተው ድልት አድርገህ የተሰጠን ምናምን ተገላገል። በቃ መተ በሌሎች አታስወግር። በሌሎች እያስደቡላችሁ በሌላ እያደረጋችሁ የምታደረጉ ነገር እግዚአብሔር ልቦና ይስጣችሁ ነው ለው እንጂ ማንኛውም አበሻ ሴት በአደባባይ ላይ እዩልኝ ብላ የምትመጣ የለችም። ይህንን ነው ማለት የምፈልገው። አመሰግናለሁ። ሙሉ ዘግየት ብላችሁ ገብታችሁ ሙሉ አሁኑ የጠፋባችሁ ካላችሁ፣ እኔ ይህንን ውይይት እሰጣችኋለሁ በነፃ ቆራርጣችሁ ታደምጡ ታደምጣላችሁ። ቴሌግራም ላይ አጠፍላችኋለሁ። ሙሉን ትወስዳላችሁ ዩቲብ ላይ በተለጠፈው ዩቲብ ላይ የፈለጋችሁ ቦታ ላይ ታደርጋላችሁ። ከፈለጋችሁ ቴዲ ዋሳ ቴሌግራም ቻናል ላይ አምስት ሺ ሶስት መቶ ያለበት ላይ ሳልቆራረጥ ሳልቀናነስ ይሄ ይለጠፋለሁ። አሁንም በተደጋጋሚ እንደምናገረው እዚህ ሶሻል ሚዲያ ላይ ሁላችሁም ተጽዕኖ ፈጣሪዎች ግዴታ አለባችሁ። ነገ እኔ ወንጀል ሰርቼ ከተገኘውን እንደ ወንድማችሁ ልሰበር በማልችልበት መንገድ ቴዲ ምንድን ነው እየሆነ ያለው ብላችሁ የመምከር ግዴታ አለባችሁ። ወንጀል ሰርቼ የሆነ ነገር አድርጌ የእኔ ጓደኛ ስለሆናችሁ ግን ልታደባብሱልኝ ወይም ደግሞ ልትከበር ልታደርጉልኝ አይገባም። ግን በሚያነስ መንገድ በዚህ አውድ ነው የተገናኘ ነው። ይሄ ምን አገባሽ ምን አገባህ የሚባል ነገር አይደለም። የሁላችንም ግዴታ ነው። እንዲህ ያለ ነገር ካለ ማጥራት አለብን፣ በሰከነ መንገድ። ምንጮ ምንድነው የምንሰማው ነገር ምንድን ነው? ጌም የሚጫወቱ ሴቶች በሙሉ አሁን እየተሳሉ ያሉት ከምን ጋር ነው? ከርቃንነት ጋር ነው። ችግሩ የአንድና የሁለት ሰው ሊሆን ይችላል። ቅድም ሰምታችኋል። አንድ ወይ ሁለቷ ሁለቱ የሚያደርጉት ነገር ግን የሁሉም ተደርጎ እየተሳለ ከሆነ ይህንን መነጋገር አለብን፣ ማስተካከል አለብን ለማለት ነው። በተረፈ በተደጋጋሚ እንደምንናገረው ማህበረሰባችን ጤናማ መሆን አለበት፣ መከባበር አለብን። በግል የምናደርገው ግን የግል ባህሪያችን ነው። ፐብሊክ ላይ ሲመጣ ግን እናወራለን። ቀጥሎ የምናወራው ጊዜ ካገኘን ስለ ሌብነት ጉዳይ ይሆናል። ማለት ስለ ዘራፊ ሌባ ሆነ እስክስታ ስለጨፈርክ አታመልጥም። ኦሮምኛ ስለጨፈርክ፣ ትግረኛ ስለጨፈርክ፣ ቲፎዞ ስላበዛ አታመልጥም። እኔ እስከሚገባኝ እኔ ጋ ማንም ጮኸልህ ማንም አበደልህ ዘራፊ ከሆንክ ይሄ ነገር አቆም ተብለን ሌባም ከሆነ ትመከራለህ። አሁን እየሰማ ነው። ቅሬታዎች አሉ፣ ለምንድ ነው ማታወሩት? ይባላል እዚህ ቲክቶክ ላይ እዚህ ሁላችሁም እንደምትታዘቡት በህቡ የተደራጁ ማፊያዎች አሉ። ማፊያ ሲባል ማፊያ እንዳይመስላችሁ በሚሊዮን ብር የሚያንቀሳቀሱ ምናልባት ቢሊዮን ሊሆን ይችላል። የገንዘብህ ምንጩ ጩ ካልታወቀ ሌብነት ነው ይላል የጸረ ሙስናና ኮሚሽን አንድ መፈክር ጽፏል። የሀብት ምንጩ ካልታወቀ ሌብነት ነው። ስለዚህ ሀያ እና ሰላሳ ሺህ ይዘህ ስለተርገበገብክ ቲፎዞ ስላበዛ ጋጥ ወጥ ስለሰበሰብክ ሌባነትን ሊካድ አይገባም። ማስረጃ ያለው ሰው በማስረጃ ይህን ለመጉዳት በምናምን ሳይሆን በማስረጃ ካቀረበ ገንዘብ መመለስ ካለበት መልስ፣ እመልሳለን። በእርዳታ ሰበብ የግል ህይወትን አደላድላ እየኖርክ ከሆነ ትጠየቃለህ። ገንዘብ ከመሰብሰብህ በፊት አመዳም፣ ገንዘብ መሰብሰብ ከጀመርክ በኋላ ወዛም እየሆንክ ነው እየታዘብን ገንዘብ ሰጪ የነበሩ ሰዎችም የተናገሩ ነው። ሰምታችኋል። እርዳታ ቸር የሆኑ ሰዎች አውቃለው እኮ እርዳታ ሰብሳቢዎች ሙሉ ኑሯቸው እነሱም ተረጂዎች ናቸው። ፐርሰንት ይጠይቁኛል ይጠይቁናል መቶ ለምሳሌ አንድ ሺህ ዶላር ብሰጡ ለተረጆ የሚደርሰው ምናልባት ሁለት መቶ ምናምን ብር ሊሆን ይችላል። አንድ ሺህ ብር ተሰጥቶ ሁለት መቶ ብር ሊሆን ይችላል። ስምንት መቶ ብሩን ኬሳቸው ይከታሉ። እንዲህ ተብለ ምን አገባህ አልት አይገባም። ተነጥለ ጉዳይ ይታያል። ይሄን ነው ማድረግ ያለባቸው ቤት ከፍታቸው እኛ የምናወያየው በመከባበር ላይ የተመሰረተ ፖለቲካዊ ውይይት ነው። እንደዚህ ነገሮችን በየጊዜው አደረብ አድርገው፣ ነገር ግን ስር የሰደደ ነገር ሲሆን በቃ እዚህ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሚባሉ ሰዎች ካሉ ጓደኞቻችን ሰብስበን የጉዳዩን ባለቤት ማዋራታችን ክፋት የለውም። ነገም ከነገ ወዲያም ይወራል፣ በደንብ ይወራል። ለማንም ለምን አትሆንም? ማንሽም ለምን አትሆኝም? ጓደኞቻችን ስለሆን አታመልጭም የወጣሽበት ብሔር ሙሉ ሚሊዮን ስለሆነ ቢሊዮን ስለሆነ አታመልጭም እኮ ቁም ነገሩና ታፕታፕ አድርጎ ቅርብ እናመሰግናለን። መጨረሻ ላይ ያልተናገረ ሰው ከሚሆን ይቀጥለው ሰብለ ትናገርና ከሰብለ በኋላ በዚህ ጉዳይ ላይ አይ ቲንክ ያላወራ የለም ቤታ ምትለው ነገር ካለ ቤታ ብላ ቅድስ ትልና እንሰነባበታለን። ወይም ደግሞ ሁኔታው የሌብነቱን ጉዳይ እናወራ ያለን። ሰላም ለእናንተ ይሁን። ሁላችሁንም ነው በጣም መወዳችሁ። ቴዲ ቴንኪ ዩ ሶ ማች ይሄንን እድል ስለሰጠኸኝ። የውንሻ ወንድሞቼ እህቶቼ እዚህ ጋር ያላችሁ ውጭ የሚያጣችሁትን ሰላም ብያለሁ። ቤታይ በጣም አምኖ መወድሽ የእውነቴን ነው። በጣም ፎሎወሮች ነኝ። በጣም ነው ማዳመጥሽ። ስትሳደቢ አረቴ ቤታ አረቴ ይላለው ታስቂኛለሽ። ዩሶ ቢውሪፉል ጀግናነሽ፣ ቆራጥ ልጅነሽ። ውድድ ነው ማድረግሽ። እውነት ስትሳደቢ ግን አረቴ ቤታ እላለሁ። እንደ እናትሽም ነው አንዳንዴ የምልሽ እና ውድድ ነው የማድረግሽ። እችን ፍቃዴን ልግለፅ፣ ከዛ ወደ ጉዳዩ ልሂድ። በመጀመሪያ ደረጃ ማንም ሰው መብቱ ነው ገላውን። ማንም ሰው ሴት ትሆን ማለት አንተ ፈልገ እሷን በድካሟ ገብተ ፎቶ ሽላኪልኝ፣ ገላ ሽላኪልኝ፣ ካሜራ ሽንከፈችው፣ እንደዚህ አድርጊ፣ እንደዚህ አድርጊ ብለህ በገንዘብህ ልጆችን እያታለላችሁ ወንዶች ይህን እንደታዳምጡ ጥላላ እንድያልኩኝ አይደለም። ዮኒ የተናገረው ነገር በጣም ነው የምገዛው፣ በጣም ነው የምስማማው። በድክመት ገብታችሁ ይህን ላኩልኝ ትሉና ከዛ ደግሞ ሰው ማሸማቀቅ፣ አንቺ እንዲህ እንዳታደርጊ፣ አንተ አንዲት እህት እንደዚህ ከዚህ በፊት ህይወቷን ያጣች እህታችን አለች እና በጣም አዝናለሁ። ሶሳይድ ያደረገች በመጀመሪያ ደረጃ የኔ እህቶች አሁን ዲቦ አድርጋለች ብዬ አይደለም የምናገረው ለዲቦ አይደለም መልክቱ ግን ኢንጀነራል ለእህቶቼ በእኛ እድሜ ላልደረሳችሁ ለእህቶቼ አንድ ምክር ልምከራችሁ ማንም ይሁን ምንም በየትኛው ሌቭል ድረስ ያለ ወንድ ይሁን ቦይፍሬንድሽ ቢሆን ገላሽን ፎቶ እንዲያነሳ እንዳትፈቅችለት ቢ ሲሪየስ አብረሽ እንኳን አንድ ቦታ ላይ ብትሆኚ ብትችሉ ያለ ጋብቻ ባትሆኑ ከተፈጸመ ግን እንደዚህ አይነት ነገር አንዴ ግን ገላችሁን ፎቶ ተነስቶ የተሰጠ ነገር ካለ ግን ወረዴ ሄዷል አይደል አንቺ አይደለሽ የመጀመሪያዋ ሴት። ራስሽን እንዳታጠፊ፣ ዲፕሬሽን ውስጥ እንዳትገቢ። ባለየው እሱ ያልታመነው እንጂ አንቺ አይደለሽ። እንዳታደርጉ ማድረግ ስህተት ነው። ራሳችሁን አሳልፋችሁ ታጋልጣላችሁ። ነገር ግን ቢሆን ሁሉ ነገር በቅድስና ቅድስና፣ እኔ ክርስቲያን ስለሆንኩ እንደ ክርስቲያን ማውራውና በእንትን ቢሆን፣ ራሳችሁን በመጠበቅ ቢሆን እንደዚህ አይነት ነገር ውስጥ ባትገቡ ቢሆን ጥሩ ነው። ከሆነ በኋላ አንድ ነገር ግን የፈለገ ብትባሉ ወንዱን የሚሰራውን ማን ይቁጠርለት ማን ይቁጠርለት? እህቶቼ አንገታችሁን እንዳትደፉ እመክራችኋለሁ። የሆን ትናንትና አንድ ቪዲዮ ሲሰራ አይቻለው። የሴት ልጅ ገላ አንድ አይነት ነው። ምንም ተአምር የምናየው ነገር የለም። ምንም ተአምር የምናየው ነገር የለም። ስለዚህ ሴቶቻችንን እህቶቻችንን ዲፕሬሽን ውስጥ ከታችሁ አንገት አስደፍታችሁ ሚዲያ ላይ ወጥተው እንዳይናገሩ እያደረጋችሁ እነሱን እያስለቀ ነው። ይወጣሉ ይወጣሉ አታርጉት የማታረጉት ለራሳችሁ ላእምሯችሁ ስትሉ፣ ወንድ ልጅ እንደዚህ ገላዋን የምታሳየውን ሴት ምናምን እመኑኝ አላሳይህም ብትዩ እጥፍ ትቀበየዋለች። ጊፍት አይደለም፣ ነፍሱን ትቀበየዋለች። ጭራሽ ገላይን አላሳይህም ብትዩ አታሳይ፣ አትተኙላቸው። እጥፍ ትቀበየዋለች ነው ምልሽ። አይ ከን ቴል ዩ እንደ እናት ለብዙዎቻችሁ ለቤታ እናት ሆናለው እኔ ይህን ስነግራችሁ ማለት ነው። እና ዲቦ አድርጋለች። ዲቦ ነው ማምናት። ከተናገረው ሰውዬ ከፖሰተው ሰውዬ ይልቅ እኔ 100 ዲቦን አምናት አለው። በጣም ነው ማምናት። አታረገውም ካረገች ሁ እንደጋረገች ነው ምንለው። እና እንደዚህ አይነት ነውር የሆነ ነገር የምትወስቱ ወንዶች፣ በውስጥ የምታስፈራሯቸው ሴቶቹን በውስጥ በኩል ቦይፍሬንድሽ ነበር አሚዮር ቦይፍሬንድ እያላችሁ እህቶቻችንን ፎቶቻቸውን እንዲልኩላቸው አፈቅርሻለሁ፣ ሞትልሻለሁ። ወንድ ልጅ ምላሱ ረጅም ነው። ሴት እህቶቼ ዶን ትረስት፣ ያልፈረመልሽና ያላገባሽን ወንድ ትረስት አታድርግ በፍጹም። ወንዶች ስዊት ሁሉ ፓወራቸው ምላሳቸው ላይ ነው፣ ፓወራቸው ምላሳቸው ላይ ነው። ያወሩትን ትረስት አድርጋችሁ ህይወታችሁን እንዳታጡ። አሁን የስንቶቻችሁን ሴቶች እንደሆናችሁ አላውቅም የሚያስፈራሯችሁ። ግን ምንም እኛ ምንም አንልም። ደግ አደረግሽ፣ ከተሳሳትሽ ደግ አደረግሽ። ሁላችንም ስተን ወድቀን ተነስተን ወድቀን ተነስተን የደረስንን ሁላችንም፣ እንኳን አይደለም በዓለም ላይ ያለ ሰው እኛ መንፈሳዊ ነን የሚለው በሙሉ ተፈርጦ ተነስቶ ነው እዚህ ጋ የደረሰው። እና በጣም ነው እህቶቼ ሊፍታፕ አድርጋችሁ የምንወዳችሁ ደግሞ ምናከብራችሁ ሁላችንም እርቅን ተነስተን ነው እና ወንድሞቻችን በእንደዚህ አይነት ነገር ብትታረሙ ጥሩ ነው። ይሄ ነውር ነው በጣም እጅግ በጣም ነውር ነው እና ወንድሞች ብዙ ብለዋል። እኔ ብዙ ማለልም። በጣም ነው የምወዳችሁ። ዲቦ እወድሻለሁ። እነ ቤታ እናያችኋለን። ደግሞ ቆንጆ ቆንጆ ቪዲዮዎች እኛን ስለምታስቁ ማለት ነው። ቤታ ዛሬ ምን አለች ነው የምለውና ውድድ ነው ማድረጋችሁ። ተባረኩልኝ። ቲንክ ዩ ቴዳይ በጣም አከብርሃለሁ። እወድሃለሁ ወንድሜ ፋይናሊ ካወራቸው ከእሷ ተነስቼ ሀሳብ መስጠት ፈልገው። በጣም ስሰማ ነበር ረዥም ሰዓት እና ኢትዮጵያዊነት ዲፋይን የተደረገበት መንገድ በብዙ ዳይሬክሽን ነው። ግን ከዚህ ነገር አንጻር በጣም ከኢትዮጵያዊነት እሴት ከኢትዮጵያዊነት ባህል ኢትዮጵያዊነት ምናምን ይባላል። ኢትዮጵያዊነት እዚህ ጋር ስደርስ ነው ወይ ሴቱ ትዚ ያለን የኔ ጥያቄ ነው። ጎራ ተለያይቶ ብሄር ሲሞለጫ አንበሳ ሲሰጥ የነበረ ሰው ደርሶ የሆነ ራቁት ፎቶ ታየና ማህበረሰባችን እንዲሆኖ እንትን አይገባኝም። በጣም ይቅርታ ቁጭ ተብሎ የሆነን ሰው የሆነ ግለሰብ የሆነን ብሄር ሙልጭ ሳያደረግ ሲያንቋሽሽ ማንነት፣ እሴት፣ ባህል ጀስት ለጊፍት ነው እና ሰጪዎቹ ብሄርና ጎራ ለይቶ ነው ይሰጡ እና እነዛ ያ ነገር ኢሹ ሆኖ ሳይቀርብ ፐርሰናሊ ሰዎች ድክመት ይኖረባቸዋል። እኔ አሁን ነገሩ እንዲሆነ ዲቦራ እንዲያደረገ ቅብጥር ስንት ናረገ እንዲያደርገ እኔ መረጃውም የለኝም ቢኖረኝ ኢቭን አንድ አውርታ እለፍ የምትለው ነገር ቢኖረኝ ምንድን ነው የምለው ማንም ማጥያት የሌለበት ቢኖር አዘ ክርስቲያን ግን ይሄ ነው ወይ ኢሹዋችን? ከዚህ የባሰ ነገር የለም ወይ? ይሄ ሶሻል ሚዲያ አላተርማመሰንም ወይ? የቱን አፕሪሼት የምናደርገው? አሁን ኢትዮጵያ ውስጥ ያሉ የህክምና ባለሙያ እንትኖች ተወያይተው መድኃኒት እጥረትን ለመፍታት ስብሰባ አደረጉ። አንድ አንድ ሺህ ሰው ነው የሚያዩ የመንሱር ጀማል ዳይመንድ ፌክ ነው። ኦሪጅናል አንድ ሚሊዮን ሰው ይመጣና የህዝብ ምን ይላል መሰለህ ቁም ነገር አውር እስኪ ይልሃል። ቁም ነገር አይ አይልህም። እንትን የሚባል ችግር ለመቅረፍ ማዳበሪያ ለገበሬው ያስፈልጋል የለም ማንም አይመጣልህም አርሶ አደሩ መዳበሪያ ያስፈልጓል፣ የለም እንትና እንትናን ሰደበች፣ ሶስት ሚሊዮን ሰው የአርቲስት እገሌ ቀለጥ፣ አምስት ሚሊዮን ሰው ይመጣና፣ ይሄው ኮሚኒቲ መጥተው ቁም ነገር ስሩ እንጂ ይላል። ዲዩቲንክ አሁን የእንትና የእንትና ኢሹ አዘ ኮሚኒቲ ላይክ ኢትዮጵያ ውስጥ የሚያስፈልገን አሁን እኔ ይሄ ነገር ኢሹ ሆኖ አይወራ አይወራ አይደለም፣ የእኔ ፖንት ይወራ ችግር የለውም። በጣም ለማህበረሰብ እሴት፣ ለማህበረሰብ ባህል፣ ለማህበረሰብ አናኗር ስርዓት መጨነቁ ትክክል ነው። በሃይማኖትም በምንም በምንም ልክ ነው። ከእንትኑ ያፈነገጡ ነገሮች ተቀባይነት የላቸው። ኦብቪስሊ ግን አንገብጋቢ ጉዳይ እሱ ነው ወይ? መሀል ከተማ የሚኖር ሰው እንጀራም ሰብር እየገዛ ነው። እናውራ ብትለው ያወራል። እና እንትና እንትናን ስለሰደበች ለእንትና መልስ ሰጠች ስም የሚለኝ ሰው ግር ለእንትና የእንትና ቪዲዮ ላይ ፎቶዋን አድርጋ እንትን ሰጠች ሀያ ሺህ ሰው። የአዲስ አበባ ከተማ ነዋሪዎች የውሃ ጥረት ለመቅረፍ ማንም ቼክ አያደረግም ይመጣና፣ ግን ይሄ ሰው ራሱ ተሳዳቢ መንግስት ለምን እንደ ይላል። ኢሹ ላይ እናውራ ስትለው ያወራል። ይሄ ነው የሚያሳስበን፣ ቴዲሻ የምር ኢሹ ይሄ ነው ወይ መሆን ያለበት? ኦ አሁን ከተወራው ከሙሙ ይሄ ምንድን ነው የሚባለው ከሚባለው በላይ ኢትዮጵያ ውስጥ በእርዳታ ስም የከበሩ ሰዎች የሉ እንዴ? እያንዳንዱ እርዳታ ሰጪ ዲዩቲን ክሪል ነው ኢትዮጵያ ውስጥ። እኔ በጣም በብዙ ጉዳይ እርግጠኛ ሆኜ ቆይቼ ነዲ አንዴ፣ በጣም በብዙ ጉዳይ እርግጠኛ ሆኜ አውርቼ ላልሆን ይችላል። በጣም እርግጠኛ ሆኜ የማውራው አንድ ነገር አለኝ። ነገ ከነገ ወዲያ ሪካርድ አድርጎ ታሪክ መዝግቦ ይክሰሰኝ፣ ኢትዮጵያ ውስጥ እርዳታ የሚያሰባስብ ማንም ሌባ ነው ባይዘው ወይ ማንኛውም ካምፓኒ ሀፋፍ ነው የሚሰራው፣ በኮሚሽን እያንዳንዱ ሁሉም በጣም ይቅርታዬን ስላል ሁሉም በማህበር የተደራጀ በል ፍቃድ ያገኘበል በግል የሚሰሩበል እንዳለ ሌባ ናቸው። በጣም ሀብታም ማን ነው እዚህ ሀገር በእርዳታስ የሚሰራ ሰው? መልት የሚነዱት መኪና እንዴት እንደሚዘገንን እዚህ ሀገር። ከዛስ የሆነ ሰው ታሟል ተባል ይደራድረዋል። ቀድመው ተደራድረው ነው ሚዲያ ላይ የሚመጡት። የተከበርክ የቲክቶክ ማህበረሰብ፣ የኢትዮጵያ ህዝብ፣ ሶሻል ሚዲያ ላይ ያለ አውሮፓ፣ አሜሪካ፣ ኤዥያ፣ ዱባይ፣ አውስትራሊያ የምትኖር የተወደድክ ኢትዮጵያዊ ሃይማኖት፣ ፆታ፣ ብሄር ሳይለይ አንድ ሜሴጅ ልንገር። ብትወደኝም ባትወደኝም በጣም እርግጠኛ ሆኝ የምነግር ነገር እርዳታ ለመስጠት እጅን ስትሰነዝር ለሚቼክ ባግራውንዳቸውን ቼክ አድርግ። ያለ ኮሚሽን ነው ወይ የመጡት በኮሚሽን ነው የመጡት፣ ኢንክሉዲንግ ሃይማኖት ተቋም ውስጥ ያሉ ሰዎች። ኢቭን ኢቭን፣ ባይዘወይ በህይወት የመፈራው መሳሪያ ከታጠቀ ሽፍታ ይልቅ ሃይማኖተኛ ነው መፈራው። ባይዘወይ፣ በዘመን የመፈራው ሃይማኖት ያለው ሰውን በጣም ነው የምፈራቸው። ሽጉጥ ያዘ ሰው ይሻለኛል፣ ወይ ገሎኝ ይሄዳል ወይ ይቅርታ አድርጎልኝ። ሃይማኖት ስሙ ነው የሚነቅስ፣ ቡጢ ሰንዝሮ ነው የሚዳብስ። አትለያቸውም። ባይተወ ለሚቼክ እያንዳንዳቸውን አሮ ሆኖ፣ በዚህ ንግግሬ በጣም ብዙ ሰው ይናደድ ይሆናል። ዘመንን ሙሉ ተናደኑ፣ እውነት ስለማወራ እና ደግሞ ይሄ እውነት የሆነ ቀን እውነትነቱ ስለሚረጋገጥ በእናንተ በተሳዳቢዎች እያንዳንዱ የገቢ ማሰባሰቢያ እርዳታ ሰውታሞ ቆስሎ ዲሆን አሳዛኝ ክላሲካል አደለሞ መሬት ላይ ሲንበረከኩ ያሳያል። ዘጭ ይሉና አሳዛኝ ክላስ ካልከስ ይገባል። የፈረደበት ማሲንቆ ምናምን ይላል፣ የታላችሁ ይላል። ጮሆ አስፈራርቶ ነው የሚቀበል። ከዛ ኧረ ይሄ ነገር ልክ አይደለም ብለ የወጣ ቀን ሰው አንተ ላይ ነው የሚዞረው። ሰውዬውስ ማልቲሚሊየነር ነው። አንድ ቀን ይገባቸዋል። እያንዳንዱ ሰው አንድ ቀን ሲጨቃጨቁ ታያለህ። ቲክቶክ ላይ ሩቅ አትሂድ እኮ። ሌባ ሲካፈል ነው የሚጣለው። እያንዳንዳቸውን አይተናቸዋል። በተለይ ሃይማኖት ላይ ያላችሁ ሰዎች በጣም ቢ ኬርፉል ሃይማኖት ሴንሲቲቭ ስለሆነ ሰው ዝርግ ነው፣ እጁም ልቡም ዝርግ ነው። ወዲያው ነው በቃ ያለውን ነገር የሚያወጣው። ወዲያው በቃ ሃይማኖት ካልከው ብድቅ አድርጎ ይሰጣል ያለውን። ተጠንቀቁ ጋይዝ እኔ የትኛውም ሃይማኖት ውስጥ ብቻ ተጠንቀቁ። ለሚ ቼክ፣ ለሚ ቼክ ክሮስ ቼክ አድርጉ። የሆነ ነገር ሃፕን ሲያደርግ በቃ የሆነ ነገር እንትን ሲል እስቲ ቆይ እገሌ ጋድ እገሌ ቼክ አድርጉ። ግድ የላችሁም በኋላ ከምትጸጸቱ። ይሄ እገሌ ፐርሰናሊ ሰዎች ታሙ ምናምን የሚመጡ ሰው ላይቭ ላይ የሚያሰባስቡ ባይ ዘው አንዳንዶቻቸው ታክመው መጥተው ስራው አሪፍ ነው ብሎ የጀመሩ ሰዎች አቃለሁ እኔ በቅርበት የማውቃቸው አንድዱ በቅርብ እኔ ፐርሰናል ሰዎች እና አታካሪ በሚዲያ ቆይታ የቴሌቪዥን ላይም እዚህም ሶሻል ሚዲያ ባለኝ የትኛውም ሶሻል ሚዲያ ሰርች መረጃ እንኳን ተሰድቤ እንኳን መልስ አልሰጠው። ግን አንዱ በቅርብ አንድ ታክሞ መጣ። አንዱ እንደ አገር ታክሞ እና የመጀመሪያ ቪዲዮ የሰራለት ልጅ ወደ ከዛ የቀረው ነው እኮ ሶስቱን ላፍ አድርጓል። እና ተመቸው መሰለን፣ ገቢው ምንም ቢለው ጥሩ ነው። አልዳንኩም። ሊትራሊ እንደዚህ ነው የሚሰራው። የመንግስት ላይ የመንግስት ተቋማት ካላቸው አርቲፊሻል ኢንተለጀንስ ኢንሳ ውስጥ የግል ስልኮችን እስከ መበርበር ስልጣን ያላቸው የመንግስት ተቋማት ለሚቼክ የእያንዳንዱ ሰው ንግግርና የባንክ ትራንዛክሽን ቼክ አድርጉ። መንግስት ቼክ ሆስፒታል ትምህርት ቤት ብትገነቧ አይሻልም ወይ? ዲያስፖራዎች እስቲ የምሬ ነው። በተወለዳችሁበት አካባቢ ትምህርት ቤት መገንባት ላኩ ብር አዋታችሁ። አሁን በዲቦራ ጉዳይ ከሞላ ጎደል በተሻለ መጠን እንግዲህ እዚህ ያሉ ወዳጆች የተናገር ሰምታችሁ ጥርት ያለ ነገር ይዘናል ብያስብትንሽ ነገር በቃ የሚናፈሰው ነገር አንገቷን ይዘን እንግዲህ ይሄ ነገር እውነት ነው ብለናል። እውነት ነው ትፍያት ምናምን አለንም። እንግዲህ የተናገረችውን ሰምታችኋል። ይሄ ነገር ፌክ ነው አለች ካልጠራ እንግዲህ ቀጣይ ስቴፕ ይሷል ቀጣዩ ስቴፕ ኦኬ። ቴዲ ቤት ገብተሽ ሰዎች ባሉበት እንደዚህ ብለሻል፣ ምንድን ነው ማረጋገጫው ብላችሁ እናንተ ጠይቀው። ለኔ ግን በውስጥ በኩል ይሄው ፌክ ወይ ነው ምናምን ብላ አትልክልኝ። እንደነገርኳችሁ ፐብሊክ ላይ ሷዛው ጨርሷለች። እኔ ያየሁትን የተሰማኝን አደባባይ ላይ አውጥቻለሁ። እናንተ በተለያየ መንገዶች የሰማችሁትን በውስጣችሁ ሲብላ ላይ የነበረውን ጥያቄ የሆነባችሁ ነገር ጠይቃችኋል። የተናገረችውን ሰምታችኋል። ይቅርታ ያለችውንም ሰምታችኋል። ይቅርታ ብላለች። ስትቆሰቁሲ ነው እንደተናገርኩት ብላለች። እሱን ከግምት አስገብታችሁ ቀጣዩን ደግሞ እናንተ ትሄዳላችሁ። ኦቨር ኦል ግን ሀሳቡ ምንድን ነው? ቢያንስ ተጽዕኖ እዚህ ቲክቶክ ላይ ተጽዕኖ ፈጣሪ የሆኑ ሰዎች ሲናገሩ የሚደመጡ ሰዎች እዚህ የሆነ አለ ሌሎቻችሁ፣ ሁላችሁም እንዳልክ አለ ፍራውል አለ የሆነ ቶሮንቶ የሀቤ ቅደስ ሌሎች ቤታም ገብታ ነበር። ድሃ ነን መናጢ ነን የደሃ አገር ዜጎች ነን ግን ከአባቶቻችን የወረስነው ይብዛ የሚነስም ስነ ምግባር ነው። ስ ትውልድ መታነጽ አለበት። ትውልድ መታነጽ ካለበት ደግሞ እኛ እናልፋለን፣ የሚቀጥለው ትውልድ ደግሞ እንዴት መመላለስ አለበት። በሶሻል ሚዲያ ላይ እርቃንነት እየተስፋፋ ከሆነ እርቃንነትን መብትሽ ነው መብት ነው በሚል አበጀሽ በሚል በቲፎዞ ሊታለፍ አይገባም። የግል በግላቸው ያደረጉትን አናወራም። ፐብሊክ ላይ የወጣ ከሆነ ግን ይሄ ቀይ መስመር ነው። ይሄ ቀይ መስመር ነው። ይህ መታወቅ አለበት። በደንብ ያገባናል። እንደውም እንዲህ ያለ ጉዳይ ካላወራን ነው እናንተ መታዘብ ያለባችሁ።